ደህና ነኝ፣ ፔን የለኝም፣ ህመሞች የለኝም፣ ተመስገን ነው። ይህ ከሕክምናዋ ስፍራ የተላከ የተናፋቂ የተስፋ ቃል ነው። አረማመዷ የዘግታ ስራዋ ግን የፍጥነት ዘመናዊዋ መቤት መልኳ እንደ ስሟ ደርባባዋ ኮሚሽነር በቀዩ ምንጣፍ ላይ ትመላለሳለች። የቱሪዝም ንጋት አብሳሪ ድሩ ማደሪያዋ ነው። ፏፏቴው መመላለሻዋ፣ ውሃው መንሳፈፊያዋ፣ ዋሻው መሽሎክሎኪያዋ፣ መስኩ መበሮቂያዋ፣ የቱሪዝም አብዮት አቀጣጣያዋ ማረፊያ የሌላት ረፍታል አልባዋ በራሪዋ ቀይ አወፍ ጾፉ መር እንደ ወይቦዝ ተመላልሳበታለች። ወጣቱን ጉልበቱ አደረገች ብለነች የእናቶችን ምርቃት የተቀበለች ባለበር ኔጣዋ ፈረስ ነው ጉልበቷ። ይሄው ሽልማቷ፣ ይሄው እውቅናዋም የጥረት ተምሳሌት ዓለም ያሞገሳት የወንጪው አበባ ሰጎን ወዳጇ ነች። ባለሽንሽኗ ባለሀገር ጌጣጌጧ ልዩ ካባዋ የክብር ትኩረቷ ሁሉ ባህል ላይ ነው። ግርማ ሞገስ ያላት የባህል ልብስ አዘወታሪዋ ጥበቡ ልኳ ነው በነጠላሽ በቴበነጠላሽ በጠዋት ተንስታ መቀነቷን አስራ የምትከንፍ ሽትዋን ታውዳ የምታቀን አቀዩአፉ ከዱካን በራመታ ማረፊያዋ ቦሌ ነው። ቁልቁለቱን በሞተር ሰማያዊውን በሄሊኮፍተር እግሯ አስመቼ ያርፍና ይኸው በዱብዱብ ይኸው በሶምሶማ ዳሴ ግድብን በፌሽታ የአረብ በረሃዎችን በባዶ እግር አቋርጣለች። በአደ ሲቄዎች መሃል በክብር አልፋለች። ብርድና ቁሩን ተጋፍታለች። ሕልሟን ለማሳካት ዶፎ አልገደባትም። የቪዚት ኦሮሚያ ናት። የእግሯ አሻራ በአሸዋ ውስጥ በየወንዙና በጫካ ውስጥም አለ። የወንጭ አይቋ መቤት ለሉኮ ይሏታል የቅርቧ ሰዎች። ስራዋ የሚታይ አለቆችን የሚጠራ ቢሮዋ በባህል እቃ የተሞላ ወንበሯ የአባ ጅፋር። የአፍሪካ ምርጥ መቶ የቱሪዝም ተጓዥ ሴቶች መካከል አንዷ ነች። የአርአያ ሰው ተሸላሚ ሚስጥር የማታውቆለሉ ሰሞኑን በማህበራዊ ሚዲያው ብቅ ብላ አንዳች አስደንቃይ ዜና ሰማችን። ዘንፋላው ፀጉር ዛሬ አብሯት የለም። ከካንሰር ጋር እየታገለች ታሪክ የሰራችው ጀግና። ያ የሚዳበስ ፀጉር ዛሬ የለም። ዘንፈል ዘንፈል የሚል የአርሲዎችን ትሪ የሚጨፍር ፀጉር ዛሬ አብሯት የለም። እየሰራው እየተፋለምኩ ነው ነገሮች እንደሚለወጡ እና ካሰቡት እንደሚደርሱ ተስፋ አደርጋለሁ አለች ለሊሴ ዱጋ። እና አምለሉ አደራሽን ይሉሻል ብዙዎች። በርቺ እንዳትሰለቺ፣ ወንጪ ይናፍቅሻል። መስኩን ብሩቂበት፣ ሞዴሎችሽ አዘናይግባቸው ይግባቸው። ተነሻ አትቀመጭ፣ መጓዝ ነው የሚያምርብሽ። መንገድሽ ገና ሩቅ ነው። በቢሮሽ ሶፋ ላይ ተንፈላሰሽበት ዝማት በይቀይዋው አውሪፍ ስላገርሽ ፈጣሪ የቸራትን የተከልሹ በቅሎ ፍሬ ሳያፈራ ድካማያስንፍሽ! ያስንፍሽ እጃታጣምር ያልበቃሽም ገና ቻው ማትበይን ይሉሻል ብዙዎች። አንቺም ብሎ ሀገር ሽሊያ የመጣ ብዙ እንግዳ ከደጃፍሽ ላይ ቆሟል። መጣሁኝ ባያቸው ቶሎም ተመለሺ። ውብ ቀሚስሽ ለብሰሽ ኮሪደሩን ተመላለሽበት። ቡና ለቃሚዋ ጸሐዩ ቢያይ ልምጃ ሰጭም አንቺ ከነጌጣጌጥሽ ቀጭኗን ዘንግ ይዘሽ እርጥብ ሳራ አንገበሽ ብቅ በይ ዳግመኛ ሆስፒታሉ ሳይሆን ጫካ ነው ወትሮ የሚያምርብሽ። አውቃለሁ፣ ጀግናነሽ እረፍት የለብሽም። መንፈሰ ጠንካራ እንደ ወትሮ ፈገግ በይና ያምቢሮ አድምቂው የአየር መንገዱ አርማ ከፊትሽ አይራቅ። መድረኩን ጭራ ታድርጊው ከነዛ ፈገግታሽ ተመላለሽበት። ከሁለቱ ባንዲራ መሀል መቼም እንዳናጣሽ፣ እጅ በአፍጭንሽ ትካዜ አይግባሽ። እነኛ የባህል ልብሶችሽ ሳጥን ያውረሳቸው። የጸጉርሽ ዳግም ሲዘናፈል ይታይ። አንቺ ናፍቆ የተዘጋም ቢሮ የቱሪዝሙን በር ከፍተሽ ግቢበት። እንደ ልጅነትሽ ዳግም ዓለምን በሳቅ ሙያት። እንደ አትሌቶቹ አርማሽን ለብሰሽ ለአንዳሽ ስኬት ብረሪ ወፊቷ። እውነት ነው ለልኮ መንገዱ ይደክማል። ቢሆንም ግን ደግሞ ምርኩዝ ዥን ይዘሽ ተስሉክሎኪ አሁንም። እና እንዴት ነሽ አንቺ? ለጤናሽ እንዴት ነሽ? መቼ እንጠብቅሽ? ኪሞቴራፒ የታከምኩ ነው። ሌላም ሕክምና እቀጥላለሁ። ዘ ኔክስት ፎር ፋይቭ መንዝ መቆየት አይቀርም። በጣም አመሰግናለሁ ቼክ ስላደረከኝ። ጸልይልኝ፣ እግዚአብሔር በአይነ ስጋ እንድንገናኝ ወደ ምድሬ እንዲመልስልኝ። ስ ኦል አይ ኒድ ደህና ነኝ። እግዚአብሔር ጸጋን ይሰጣል፣ ያጠነክራል፣ ያበረታል።